ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅጋ አርግ እናመሰግናለን። ጤና ይስጥልን ተመልካቾች፣ እንደምን ዋላችሁ? ከዜና ኢትዮጵያ የስፖርት ዘገባዎችን ነው። ዛሬ ምሽት በዱሃ ዳይመንድ ሊግ በሚደረገው ውድድር ኢትዮጵያውያን አትሌቶች በሶስት እርቀቶች ይሳተፋሉ። በ3000 ሜትር ሴቶች መሰናክል ሴምቦ አለማየውና ሎሚ ሙለታ ለአሸናፊነት ይጠበቃሉ። አትሌት ሴምቦ አለማየው በዣይሚን በተደረገ 5000 ሜትር ዳይመንድ ሊግ ሳታፊ እንደነበረች ይታወቃል። በርቀቱ ለአሸናፊነት ብትጠበቅም የፓሪስ ኦሎምፒክ ሻምፒዮኖች መሳተፋቸው ውድድሩን ተጠባቂ አድርጎታል። ባህሬናዊቷ የኦሎምፒክ ሻምፒዮን ዊንፍሬድ ዳሺ የሴምቡ ተፎካካሪ ትሆናለች ተብሎም ይጠበቃል። በሌላ በኩል በ500 ሜትር ወንዶች ሳሙኤል ተፈራ፣ ጌትነት ዋለና ኩማ ግርማን ጨምሮ ስድስት ኢትዮጵያውያን ይሳተፋሉ። በርቀቱ ከሚሳተፉ ሀያ አትሌቶች መካከል አትሌት ኩማ ግርማ ተጠባቂ ነው። በ1500 ሜትር ሴቶችም ስድስት ኢትዮጵያውያን ይካፈላሉ። ለወቅሽ ኢትዮጵያ ታላቁ ሩጫ በበቆጂ ግንቦት 17 2017 እንደሚከናወን ይፋ ተደረገም። ኢትዮጵያን በስፖርት ቱሪዝም ማስተዋወቅና የበቆጂ አትሌቲክስ ማንቃት የመርሃ ግብሩ ዋነኛ ዓላማው አድርጓል። የቱሪዝም ሚኒስቴርና ታላቁ ሩጫ በኢትዮጵያ በጋራ በመሆን ስለ ሩጫው ጋዜጣዊ ጉባኤ አካሂደዋል። አዲስ የሸዋስ ተጨማሪ ዘገባ አዘጋጅቷል። ኢትዮጵያን ማስታወቅና ስፖርት ቱሪዝምን ማስፋፋት ዓላማው ያደረገ ለወቅሽ ኢትዮጵያ ታላቅ ሩጫ በበቆጂ ግንቦት 17 ይካሄዳል። ቱሪዝም ሚኒስቴር ከታላቅ ሩጫ በኢትዮጵያ ጋር በጋራ ከሚያዘጋጁት ለወቅሽ ኢትዮጵያ አራት የሩጫ መርሃ ግብሮች መካከል የአትሌቶች መፍለቂያ በሆነችው በቆጂ የሚካሄደው አንዱ ነው። የኤሊቱ አትሌቶች የበቆጂ ከተማና አካባቢው ነዋሪዎች በመርሃ ግብሩ የሚሳተፉ መሆናቸውን ሁለቱ ተቋማት በጋራ በሰጡት ጋዜጣዊ መግለጫ አሳውቀዋል። የስፖርት ቱሪዝምን ለማስፋፋት የተያዘውን ሀገራዊ እቅድ ውጤታማ ለማድረግ እንደዚህ አይነት መርሃ ግብር ተጠናክሮ መቀጠል እንዳለበት ተገልጿል። የስፖርት ቱሪዝም በኢትዮጵያ ደረጃ ብዙ አመት ከብዙ አመት ታስቦ የተሰራ ነው በትንሹ ታላቁ ሩጫ ብንወስድ ኦልሞስት 25 ዓመት ነው፣ ግን በደንብ እየተጠቀምንበት የመጣ ነው ፎር ዘ ላስት 5 6 ኢየርስ ነው። ስለዚህ ስፖርትን ቱሪዝም በቱሪዝም ሚኒስቴር ደረጃ በተለይ በገበያ ልማትና በፕሮሞሽኑ ዘርፍ ለነቃቃት መሞከር ኢት ኢዝ ዋይዝ ሙቭ ብለን እናስባለን። ስፖርት ባህል እንዲሆን ሊሰራ ይገባል፣ ያሉት መኪዩ መሐመድ በባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴታ፣ ኢትዮጵያ ከስፖርት ቱሪዝም ተጠቃሚ መሆን አለባት ብለዋል። ኢትዮጵያ በስፖርቱ ዘርፍ ያሉትን አቅሞች ለመጠቀም በተለይ ከለውጡ ወዲህ በጣም ትኩረት ሰጥታ የሰራች ትገኛለች። አንዱ እንግዲህ የስፖርት ቱሪዝም ነው። እንግዲህ ስፖርት ያለ ጥሪ ያለ ግብዣ ህዝቦችን የሚያሰባስብ ወንድማማችነትን፣ አብሮነትን በጋ ፍቅርን የሚያበረታታ ዘርፍ ነው። እና አሁን እናንተ የጀመራችሁት እንቅስቃሴ ደግሞ ሪሊ በጣም ደስ የሚል ነው። ባለፈው ጅማ ላይ የተደረጉትን እንቅስቃሴዎች በሚዲያም በሪፖርትም ከቱሪዝም ሚኒስቴር ጋርም ስንነጋገር ነበረ፣ ወደፊት በጋራ እንዴት መስራት እንደምንችል። እንደዚህ አይነት እንቅስቃሴዎቹን በደንብ ማበረታታት አለብን። ስፖርት ከጥሪ ባለፈ ወደ ባህል መቀየር አለበት። በቆጂ ስመጥር አትሌቶችን እንደ ማፍራቷ መጠን የሚገባትን እንዳላገኘች ያነሱት የበቆጂ ከተማ ምክትል ከንቲባ በዙ አበበ እንደዚህ አይነት መድረኮች የበቆጂን ኢንቨስትመንት ለማነቃቃት እገዛው ከፍተኛ እንደሆነ ተናግረዋል። ከበቆጂ በወጡት ልክ ለበቆጂ ከተማ የሚፈልገውን ነገር እያደረጉ ነው ወይ ብለን ስናየው ብዙ ነገሮች በበቆጂ ከተማ መሟላት አለባቸው፣ ብዙ ነገሮች አሉ ማለት ነው። በስታዲየም ዙሪያ ችግር አለብን እንደ ከተማችን ስታዲየም ብዙውን ጊዜ ስንናገር ነበረ። ኢንቨስትመንቶች በተቻለ መጠን እየመጡ እየሰሩ ያሉት ነገር ቢኖርም አሁንም ኢንቨስትመንትን ለመሳብ እንደ ከተማችን ዝግጁ ነን። ኢንቨስትመንቶች መጥተው ኢንቨስት እንዲያደርጉ እንጋብዛለን ማለት ነው። ቱሪዝም ሚኒስቴርና ታላቅ ሩጫ በኢትዮጵያ ስፖርት ቱሪዝምን ለማስተዋወቅ እየሰሩ ያሉት ስራ በሌሎች አካባቢዎችም መስፋት እንዳለበትም ተገልጿል። ሌሎች የአትሌት መፍለቂያ ቦታዎችም አሉ። እነሱም መዘጋጀት አለባቸው እናውቃለን አማራ ክልል ውስጥ አለ፣ ደብረ ብርሃን በቅርቡ አለ፣ ማይጨው አለ። በጣም ብዙ የሀይ አቲቲዩድ ሆነው ፊዚዮሎጂካሊ ለአትሌት ፓስፖርት የሚሆኑ ቦታዎች ስላሉ እነሱን እንደ ሆስት ሲቲ መጋበዝ እንፈልጋለን። በቦቆጅ ከተማ በሚካሄደው ታላቅ ሩጫ የውጭ ሀገር አትሌቶችም ይካፈሉበታል። ቱሪዝም ሚኒስቴርና ታላቅ ሩጫ በኢትዮጵያ ለወቅሽ ኢትዮጵያ ታላቅ ሩጫን በሐዋሳና ጅማ ከተሞች ማካሄዳቸው ይታወቃል። ሀያ ሰባተኛው የመላ ኦሮሚያ ጨዋታዎች በዛሬ ሁለት ፍጻሜያቸውን ያገኛሉ። ባለፉት ሁለት ሳምንታት በአምቦ ከተማ ሲካሄድ የቆየው የመላ ኦሮሚያ ጨዋታዎች ዛሬ በእግር ኳስ ነው ፍጻሜውን የሚያገኘው። በአጠቃላይ እስካሁን በነበሩ ውድድሮች ሸገር ከተማ አጠቃላይ አሸናፊ መሆኑ ነው የተረጋገጠው። አዳማ ከተማ ሁለተኛ፣ ቢሾፍቱ ደግሞ ሶስተኛ ደረጃን ይዘው አጠናቀዋል። የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ዛሬ በሚደረጉ ሁለት ጨዋታዎች ጅማሯቸውን ያደርጋሉ። ቀን 9 ሰዓት ሲዳማ ቡና ከወላይታ ድቻ፣ እንደዚሁም አስራ ሁለት ሰዓት ላይ ደግሞ ሀዋሳ ከተማ ከቅዱስ ጊዮርጊስ መርሃ ግብራቸውን ያከናውናሉ። ባርሴሎና ሁለት ጨዋታ እየቀረው የስፔን ላሊጋ ዋንጫን ለ28ኛ ጊዜ አነሳም። ጀርመናዊ አሰልጣኝ ሃንሲ ፍሊክ ክለቡን በተረከቡበት ዓመት ሶስት ዋንጫዎችን በማንሳት ታሪክ ሰርተዋል። አንተነሴ ተጨማሪ ዘገባ አዘጋጅቷል። የዚህም ቡድን አማካይ እድሜ ጣሪያ ከፍ ያደረጉት ሁለቱ ፖላንዳውያን ናቸው። የኋላ ደጀኑ የቀድሞ የአርሰናል ግብ ጠባቂ ዊሽኒሽዥኒና ሮበርት ሌቫንዶቭስኪ። ከዚያ ውጭ ብዙዎቹ በአስራዎቹና ሀያዎቹ መጀመሪያ የሚገኙ ናቸው። ነገር ግን ይሄኛ የባርሰሎና ስብስብ ልምድን ከዕድሜ ጠገቦቹ በራስ መተማመንና ክህሎትን ደግሞ ከታሪኩና ና ከላሜሲያ ወስዶ የዚህ ዓመቱ የአውሮፓ ምርጥ ቡድን መሆኑን አሳይቷል። 2017 ላይ ከሉዊስ ኤንሪኬ መልቀቅ በኋላ የተረጋጋና ሁነኛ አሰልጣኝ ያላገኘው ባርሴሎና በዚህ ዓመት መጀመሪያ የሾማቸው ሃንሲ ፍሊክ ለካታላን እንግዳ ሳይሆኑም ገና በመጀመሪያ ዓመታቸው ታሪክ የሰሩበትን ዓመት አሳልፈዋል። ዣቪ ኤርናንዴዝን በመተካት ካታላን የደረሱት ጀርመናዊ በይፋ መሾማቸው ከታወቀ በኋላ በይፋ መሾማቸው ከታወቀ በኋላ ያስተናገዱት ትችት ቀላል አልነበረም። እንዴት ከጀርመን ብሔራዊ ቡድን የተሰናበቱ ሰው፣ ደግሞም ቀጥተኛ በሆነው የጀርመና ጨዋት ያደጉታን ሃንሲ ፍሊክ እንዴት ከባርሴሎና የጨዋታ መንገድ ጋር ሊታረቁ ይችላሉ የሚሉትና ሌሎችም ጥያቄዎች ተነስተውባቸው ነበር። የ60 አመቱ አሰልጣኝ ግን የትን ፍጪው ዱቄቱን አምጪ የሚመስለውን የሀገራቸውን የጨዋታ መንገድ ሙሉ በሙሉ ሳይለቁም የባርሴሎናን ውበት ጠብቀው አስፈሪውን ቡድን ገንብተው ተቺዎቻቸውን ዝም ለማስባል ተጨማሪ አመት አላስፈለጋቸውም። በገጠመው የገንዘብ ቀውስ ምክንያት አይደለም። የሚፈልጋቸውን ተጫዋቾች ማስፈረም ይቅርና ቀድሞ ያመጣቸውን እንኳን በላሊጋው ለማስመዝገብ ፈተና የገጠመው ባርሴሎና ወጣቶቹን ልምድ ካላቸው ጋር አጣምሮ አመቱ ሲጀምር ብዙዎች ተስፋ ባያደርጉበትም ከውስጥ ውድድሮች ባለፈ በአውሮፓ መድረክ ጭምር አስፈሪ ሆኖ መከሰቱ ግርምትን የፈጠረ ሆኗል። በዚህ ላይ ደግሞ ለአመታት በወጥ ብቃት ያገለግለው ግብ ጠባቂው ማርክ አንድሬ ተርስቴገን አመቱ ሙሉ ከጨዋታ ውጭ ያደረገውን ጉዳት ማጋጠሙ የሃንሲ ፍሊክ ሌላ ፈተና ቢሆንም ዊሽኒሽኒን ጓንት ከሰቀለበት ጠርተው እድል መስጠታቸው የጀርመናዊም ታክቲሽያን ብስለት በደንብ ያሳየ ሆኖ አልፏል። የጨዋታ መንገዱ በዮዋን ክራይፍ የተቃኘው ባርሰሎና ባለፉት አመታት እንደ ፍራንክ ራይካርድ፣ ፔፕ ጋርዲዮላ ና ሊዩስ ኔሪክ አይነት ድንቅ ባለሙያዎች ምርተውት ምርጡን ቡድን ቢያሳዩም በዘመናቸው ግን ምርጡን ቡድንና የባለብዙ ልምድ ከዋክብትን ይዘው ነው። የሀንሲ ፍሊክን የተለየ የሚያደርገው የክለቡ የጨዋታ መንገድ ላይ ሌላ ቅመም መጨመራቸው ነው። የቀድሞ ባርሰሎና ኳስና ብዙቶ የሚቆጣጠር ለተመልካች አዝናኝ እግር ኳስን የሚከተል ቢሆንም የዚህ አመቱ ቡድን ኳስ በመያዝም በመጫዋትም የማይታማ፣ ነገር ግን ይበልጥ በፈጣን ሽግግር የፊት መስመሩ ስለሆነው መገኘቱም ለተጋጣሚዎች ሁሉ አስፈሪ እንዲሆንም አድርጎታል። በተለይ ደግሞ የቡድኑ ወጣት ተጫዋቾች ለአሰልጣኝ ሀንሲ ፍሊክ ታክቲክ የታመኑ ሆኖ መገኘታቸውና እስከ መጨረሻው ለውጤት የሚጋደሉ መሆናቸውም ባርሰሎናን የአመቱ ክስተት አድርጎታል። ላስቀመጡት መርህ ሲበዛ ታማኝ እንደሆነ የሚነገርላቸው ሀንሲ ፍሊክ በለመምድም ይሁን በስብ ሰባ ጊዜ ሰዓት አክባሪነታቸውና ተጫዋቾችን የሚቆጣጠሩበት መንገድ የካታላኑ ክለብ የመልበሻ ክፍል ሰላማዊ እንዲሆን ከማስቻሉ በተጨማሪም እንደ ላሚን ያማልና ፓዋ ኩባርሲ አይነት ከዋክብት ያላቸውን ብቃት አውጥተው እንዲጠቀሙ ማግዟቸዋል። ከየትኛውም ቦታ በየትኛውም ተጫዋችና በየትኛውም ሰዓት ግብ ማስቆጠር ከባድ እንደማይሆንበት ያሳየው የካታላኑ ክለብ በላሚን ያማል ራፊናና ሮበርት ሎቫንዶቭስኪ በሚመራው የፊት መስመሩም ሊጉ ሊጠናቀቅ ሁለት ጨዋታ እንኳን እየቀረው ዘጠና ሰባት ግቦችን በማስቆጠር ከአውሮፓ አምስቱ ታላላቅ ሊጎች በብዙ ርቀት ሲቆሙ በሁሉም ውድድሮች ደግሞ 169 ግቦችን ከምረባ አሳርፈዋል። አሰልጣኙ አብዝተው በሚጠቀሙት የ433ና 4231 ተለዋጭ የጨዋታ መንገድ እንደየተጋጣሚያቸው ባህሪ ተጫዋቾችን በማፈራረቅ መጠቀማቸው ደግሞ ተገማች ያልሆነ ቡድን እንዲሰሩ ማግዟቸዋል። ለዚህ ማሳያው ደግሞ ሮበርት ሎቫንዶቭስኪ በሌለበት ሰዓት ፌራንቶሬስ በሚገባ ቦታው መሸፈኑና ዳንኤል ሞም የሚሰጠውን የቤት ስራ በሚገባ መወጣቱም የአሰልጣኙን ከባድ የቤት ስራም አቅሎላችኋል ። ሪያል ማድሪድና አትሌቲኮ ማድሪድን ጨምሮ በዚህ ዓመት ከመምራት ተነስቶ ዘጠኝ ጨዋታዎችን ያሸነፈው ባርሴሎና ትላንት ደግሞ የከተማ ተቀናቃኙን ኢስፓኞልን በማሸነፍ የሊጉን ዋንጫ ለ28ኛ ጊዜ አሳክቷል። ቀደም ብለው የስፔን ንጉሥ ዋንጫና የአሸናፊዎች አሸናፊ ዋንጫን ያሳኩት ጀርመናዊ አሰልጣኝ ሃንሲ ፍሊክ በመጡበት ዓመት ሶስት ዋንጫዎችን በማሳካት የሉዊስ ኤንሪኬና ዚነዲን ዚዳን ታሪክም ተጋርተዋል። በቡድኑ ውስጥ ፔድሪ ያማልና ራፊና የተሟላውን አመት ቢያሳልፉም በመከላከሉ መጠነኛ ችግር የነበረበት ባርሰሎና የ35 አመቱ ግብ ጠባቂ ዌሽኒሽዥኒም በሀያ ጨዋታዎች መረቡን ግብ ሳያስደፍር የወጣበት ለሚታማው የተከላካይ ክፍል ሌላ መካሻ ሆኖ ተቀምጧል። ለዜና ኢትዮጵያ የተዘጋጀው የስፖርት ዘገባው የተጠናቀቁ ሀብታሙ ካሴ ነበርኩ። ሰናይ ጊዜን ተመኘው።